በስማአብ በወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በመላው ዓለም የምትገኙ ውድ የእግዚአብሔር ልጆች እንደምን አላችሁ? ይህ በቃ ዘገሪላ ሚዲያ ተዘጋጅቶ የቀረበላችሁ የእም አፈ ደቂቅ መርሐ ግብር ወይም ከህፃናት አንደበት ነው። መርሐ ግብሩን በመምራት አብራችሁ ቆይታ የማደርገው ሕፃን ዘማሪ ተርሲማ ተስፋዬ ነኝ። አብራችሁ ቆዩ ለዛሬ ስቱዲያችን አንድ ግዴ ይደላችሁ መታለ ወደ እንግዲህ ያልፋለሁ ጥሪያችን አቅብረሽ እዚህ ስቱዲዮ ድረስ ስለመጣሽ ከልብ እናመሰግናለን። አመሰግናለን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እስቲ ራስሽን አስተዋውቂ። የኔ ስም ኤልሻዳይ የታመራት ይባላል። እድሜ አስራ አንድ ነው። ክፍሌ ደግሞ አምስተኛ ክፍል ነው እና የምማርበት ትምህርት ቤት ኢትዮ ካናዳ ይባላል። እሺ፣ የት ደብር ነው የምታገለግዪው? እኔ የደብረ ገሊላ ቅዱስ አማኑኤል ካቴድራል እግዚአብሔር ምስልና ሰንበት ትምህርት ቤት ነው በሰንበት ትምህርት ቤት ውስጥ ምን ምን አገልግሎት ይሰጣቸዋል ከሰንበት ትምህርት ቤት ውስጥ የሚጻፍ ኖት አለ አስተማሪ ይገባልናል ያስተምረናል መዝሙር እንዘምራለን አንቺ በምን ክፍል ውስጥ የምታገለጊው እኔ በመዝሙር እሺ አንድ መዝሙር ዘምሪልን ማርያም ፊደል ያሁሎ መማ ማርያም ፊደል ውሉ ማርያ በንጽና በንጽና ተጽፋለችና በንጽና በንጽና ተጽፋለችና። እሺ እናመሰግናለን። እስቲ የቀመሎሽገ እኔ የቀኑ ሎይ ቅዳሜና እሁድ በሁልጊዜ ማዘውተረው ቤተ ክርስቲያን ነው። እሺ እናትና አባትሽን በምንድን ነው የምታገሻ? እናትና አባቴን ከትምህርት ቤት መልስ መግዛቴን ከበላው በኋላ ላይ እነሱን ስራ በተለያዩ ስራዎች አግዛቸዋለሁ። እሺ እናትና አባትሽ እዚህ ደረጃ ለመድረስ ያንቺ አስተዋጽኦ ምንድን ነው? እዚህ ደረጃ ያስተዋውጽ፣ እዚህ ደረጃ ደረስኩበት ምክንያት መምህራኖቼ፣ እዚህ ቤተሰቦቼ እና ፈጣሪ ነው እዚህ ደረጃ ደረሰኝ። ስንት ወንድምና እህቶች አሉሽ? እኔ አንድ እህትና አንድ ወንድም አለ። እናመሰግናለን። እኛ ልጆች በዚህ ዝማችን መንፈሳዊ ትምህርት መማራቸው ምንድነው ጥቅሙ? ጥቅሙ አንደኛ ነገር ሰንበት የተለያዩ ትምህርቶችን ለማወቅ ሁለተኛ ነገር ደግሞ የተለያዩ ፊልሞችን ወይም የተለያዩ ተለያዩ እንደነ አዳም እና ሄዋን የተለያዩ ፊልሞችን ለማየት። ስታፊው ምን ሆነ ፈለግ ባለማዊ በመንፈሳዊ ለምን? በአለማዊው መሆን የምፈልገው ዶክተር ነው በመንፈሳዊው ደግሞ መሆን የምፈልገው አገልጋይ ነው። አገልጋይ የሆንኩበት ምክንያት አገልጋይ የሆንኩበት ምክንያት ደግሞ ቤተ ክርስቲያናችን ትልቅ ደረጃ እንድትደርስ ነው። እና በአለማዊው ደግሞ ዶክተር የሆንኩበት ምክንያት የተለያዩ የተመሙትን ሰዎች በመርዳት ነው። ሁሉ ልጆች እንዳንቺ ጎበዝ መሆን ይችላሉ? አዎ። እንዴት? የተለያዩ መዝሙሮችን በማወቅ ሰንበት ትምህርት ቤት በመግባት እና የተለያዩ ትምህርቶችን ወይም እውቀት ለማግኘት ለሀገርሽ እና ለቅድስት ቤተክርስቲያን የምትመኝ ነገር ለሀገራችንም ለቅድስት ቤተ ክርስቲያናችንም ጥሩ ደረጃ እንድትደርስ ነው። ለቅድስት ቤተ ክርስቲያን ትልቅ ደረጃ እንድትደርስ እና ባለኝ አቅም እሷን በመርዳት ነው። በመጨረሻ ማስተላለፍ የምትፈልጊው መልእክት ካለ ማስተላለፍ። እኔ ማስተላለፍ የምፈልገው ቅድስት ቤተ ክርስቲያናችንን ትልቅ ደረጃ ለማድረስ ነው እና እናንተም እንደኛ ሰንበት ትምህርት ቤት መግባት ትችላላችሁ። የምታመሰግኝ ሰው በመጀመሪያ አምላኬን ነው ማመስገን የምፈልገው፣ ቀጣይ ወላጆችን፣ ቀጣይ ደግሞ መምህራኖችን ነው ማመስገን የምፈልገው። ልጆችዬ እናንተም ከሰጧችሁን ይዛችሁ እዚህ ሚዲያ ላይ በመቅረብ ማቅረብ ትችላላችሁ። የዛሬው የማፈ ደቂቅ መራ ግብራችን ይህን ይመስል ነበር። በቀጣይ ሌላ እንግዳ ይዘንላችሁ እስከምን እስከምንመጣ ድረስ ቻው ቆዩ።